ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የመጋቢት አስር 2017 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። የአማራ ህዝብ ወደ አዲስ አበባ ከተማ እንዳይገባ የሚደረገው ስልታዊ ደባ በአስቸኳይ እንዲቆም ባልደራስ አሳስበዋል። በዘመቻ አንድነት የጎጃምና የጎንደር ቀጠናዎች በፋኖ ቁጥጥር ስር መግባታቸው ተገልጿል። የመንግስትና የግል ሰራተኞች ከደሞዛቸው ለአደጋ ስጋት ክፍያ እንዲፈጽሙ የሚያስገድድ ረቂቅ አዋጅ ቀርበዋል። የሶማሊያ መንግስት አልሸባብ በአገሪቱ ፕሬዚዳንት አጀብ ላይ ጥቃት ማድረሱን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 የአማራ ህዝብ ወደ አዲስ አበባ ከተማ እንዳይገባ የሚደረገውን ስልታዊ ደባ በአስቸኳይ እንዲቆም ባልደራስ አሳሰበ። የታገቱት ንጹሐንን አስመልክቶ ባልደራስ ለእውነተኛ ዴሞክራሲ ፓርቲ መግለጫ ሰጥቷል። በኦሮሚያ ክልል አሊዶሮ እየተባለ በሚጠራው አካባቢ መጋቢት 8 2017 ዓ ም ከአዲስ አበባ ወደ አማራ ክልል በህዝብ ማመላለሻ አውቶብስ በመጓዝ ላይ የነበሩ በርካታ የአማራ ተወላጆች በታጣቂ ቡድን ታግተዋል። እነዚህ ከአዲስ አበባ በ200 ኪሎ ሜትር ርቀት ላይ በሰሜን ሸዋ ዞን የታገቱ ንጹሐን ብዛት በውል አለመታወቁን ባልደራስ ከደረሰው የህዝብ ጥቆማ ማረጋገጥ መቻሉን በመግለጫው አሳውቀዋል። ነገር ግን በአንድ ሀገር አቋራጭ እየተጓጓዙ የነበሩ ተጓዦች በሙሉ መታገታቸው ታውቋል። እንደ ባልደራስ የመረጃ ምንጮች ከሆነ ከአዲስ አበባ ጎጃም መስመር በፍቼና ጎሀ ጽዮን መሀል ከምትገኘው አሊዶሮ በታጣቂዎች የታገቱት ንጹሐን ከታገቱት ቀናት ቢያስቆጥሩም ያሉበትን ቤተሰቦቻቸው ማወቅ አልቻሉም። በዚህ አሊዶሮ እየተባለ በሚጠራው አካባቢ በተደጋጋሚ ጊዜ ንጹሐን ዜጎች በታጣቂ ኃይሎች እየታገቱ መገደላቸውና ከመቶ ሺ እስከ ሚሊዮን የሚቆጠር ገንዘብ መክፈላቸውን ህዝብ በአደባባይ መግለጹ አይዘነጋም። የአደባባይ ጉዳይ ሆኖ ሳለ የኦህዴድ ብልጽግና አገዛዝ እስካሁን ህዝቡን ከዘረፋና ከእገታ መታደግ አልቻለም። ቁጥሩ ቀላል የማይባል ህዝብም አቅሙ ባይፈቅድ እንኳን ከአጋች ኃይሎች ለመትረፍ በሚል በከፍተኛ ወጪ አውሮፕላን እየተጓዘ ለከፋ ኢኮኖሚ ችግር እየተጋለጠ ይገኛል። ከዚህ አንጻር የብልጽግና አገዛዝ በአማራ ህዝብ ላይ ያደረሰ ያለውን ዘርፈ ብዙ ውድመት እንደ መልካም እድል እየተመለከተው ይመስላል ብለዋል። የአማራ ህዝብ በጦርነት ምክንያት የሚደርሱበት ፈርጀ ብዙ ፍዳዎች ሳያንሱት ተንቀሳቅሶ እንኳን እንኳን እንዳይኖር በእነዚህና ተመሳሳይ ችግሮች መከራ እየደረሰበት እንደሚገኝ አንስተዋል። ከህገወጥ ታጣቂዎች እገታ በተጨማሪ ከሌሎች ወገኖቹ ጋር በመሆን ወደ አቀናት ከተማው እንዳይገባ ሲከለከል መክረሙ የቅርብ ጊዜ ትውስታ ነው ያለው ፓርቲው። እነዚህና መሰል ጉዳዮች ህዝቡ በተቀነባበረ መንገድ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ መገለል እየደረሰበት ለመሆኑ ትልቅ ማሳያዎች መሆናቸውን አሳይቷል። ባልደራስ ለሁለተኛ ዴሞክራሲ ፓርቲ በህዝቡ ላይ እየደረሰ ያለውን ግፋ ቀዝቅዞ በህገወጥ ታጣቂ ቡድኑ የታገቱ ንጹሃን በአስቸኳይ የሚለቀቁበት መፍትሄ እንዲወሰድ አሳስበዋል። የአማራ ህዝብ ወደ አዲስ አበባ ከተማ እንዳይገባ የሚደረገውን ስልታዊ ደባ በአስቸኳይ እንዲቆም ሲልም ባልደራስ አሳስበዋል። በዘመቻ አንድነት የጎጃም እና የጎንደር ቀጠናዎች በፋኖ ቁጥጥር ስር መግባታቸው ተገለጸ። በአማራ ክልል የተለያዩ አካባቢዎች የታወጀው ዘመቻ አንድነት በፋኖ ድል ታጅቦ ውለዋል። ዘመቻ አንድነት በሚል በመላው አማራ እየተደረገ ባለው አገዛዙን የመደምሰስ የጋራ ዘመቻ ዛሬ መጋቢት 10 2017 ዓ ም በአማራ ፋኖ በጎጃም በሰባት ክፍለ ጦር በተደረገ ከባድ ማጥቃት በብልጽግና ሰራዊት ላይ ከመቼውም ጊዜ በላይ ጠንካራ ሰብአዊ እና ቁሳዊ ኪሳራ ማድረስ ተችሏል። በዚህም አራት ብሬን፣ አንድ ስናይፐር 75 ክላሽንኮቭ 7600 ጥይት ሶስት የመገናኛ ራዲዮ ተማርከዋል። በአማራ ፋኖ በጎጃም በአጠቃላይ በ35 ግንባሮች አውደ ውጌ የተደረገ ሲሆን ውጊያው አሁንም እንደቀጠለ ነው። በደብረ ማርቆስ፣ አዴት፣ ጎንጅ፣ ቆላላ፣ ቢቸና፣ ደብረ ወርቅ፣ ሰዴ ድጓ፣ ጽዮን ቁይ፣ የዱሃ አማኔል፣ ደንበጫ፣ መርጦ ለማርያም፣ ረቡ ገበያ ከተሞች በመግባት በአገዛዙ ጦር ላይ ከባድ ኪሳራ አድርሷል። እስካሁን በአጠቃላይ ከ59 በላይ የአገዛዙ ኃይል ሙት ሲሆን 287 ቁስለኛ በማድረግ ከባድ ኪሳራ አድርሰዋል። በዚህም በአማራ ፋኖ በጎጃም አንደኛ ክፍለ ጦር አንሙት የያዛቸው ብርጌድ ባህር ዳር ብርጌድ የጣናው መብረቅ ብርጌድ ኢንሳባታ ምላጭበር አይቀጡባ ጊዮርጊስ አዴት ከተማ ቻይና ካምፕ አዴት እና አቦላ ተራራ ካምፕ በዘሬውን 13 የጋየማች 25 የተማረከ መሳሪያ 15 ክላሽንኮፍ መሳሪያ እና 3 ሺህ ጥይት ተማርከዋል። ሁለተኛ ክፍለ ጦር ዮሐንስ አለማየሁ መብረቁ ተፈራ መዝገቡ ጮቄ መዝገቡ ዋለልኝ ብርጌዶች በጎንጅ ከተማ 56 ያገዛዙን ጦር ገድለዋል። ሶስተኛ ክፍለ ጦር ቢትወደድ አያሌው መኮንን ሲሆን በዘሪውን 13 ጥቃት አድርሷል። ቁንዝላ የነበረውን የጠላት ካምፕም ማውደብ ተችሏል። አምስተኛ ክፍለ ጦር ሸንዲ ወንበርማ ላይ ጥቃት ፈጽመዋል። ስድስተኛ ክፍለ ጦር የተለያዩ ብርጌዶች ከደንበጫ አስከረቡ ገበያ አገዛዙን ሲደመስሱ ውለዋል። ጅበላ ሙተራ ብርጌድ ማርቆስ ማረሚያ ቤት 15ኛ ሻለቃ ማሰልጠኛ ውጊያ አድርጓላ ዙሪያ ጥበቃ የነበረ ኃይል ተመቷል። በላይ ዘለቀ ብርጌድ አማኑኤል ከተማ ላይ በነበረ ውጊያ 18 ክላሽ፣ 700 ጥይት፣ 3 አይኮም ራዲዮ፣ 3 የወገብ ትጥቅ ምርኮ ሲሆን 48 ወታደር ከሶስት አመራሮች ጋር ተገድሏል። ሀምሳው ተማርከዋል። ሰባተኛ ክፍለ ጦር፣ ስምንተኛ ክፍለ ጦር እና ዘጠነኛ ክፍለ ጦርም በተለያዩ አካባቢዎች ታላቅ ጀብዱ ፈጽመዋል። ከደብረ ማርቆስ እስከ ደብረ ወርቅ፣ ከቢቸና እስከ ደባይ ጮቄ ከፍተኛ ድል ያደረገባቸውን አውደ ውጊያዎች ማካሄዱን የአማራ ፋኖ በጎጃም አሳውቀዋል። የዘመቻው አንድነት ድሎች በጎንደር ግንባርም ተጠናክረው መቀጠላቸውን የአማራ ፋኖ አንድነት በጎንደር አሳውቀዋል። የዘመቻው አካል የሆነው የጎንደር ሰሜን ምዕራብ ቀጠና በተለይም በጅንግርና መሬና አገዛዙ ላይ ላይ በተወሰደ ወታደራዊ ማጥቃት ስድስት ብሬን አንድ ስናይፐር ከ112 በላይ ነፍስ ወከፍ የጦር መሳሪያ ከ4000 በላይ ተተኳሽ ጥይት 81 ፈንጆች ተማረከ ሲሆን ከ116 በላይ ወታደር ተደምስሷል። 35ቱ በህይወት ተማርከዋል። የጎቤ ክፍለ ጦር፣ የተከዜ ክፍለ ጦር፣ የዘራይ ክፍለ ጦር፣ የሰሜን አምባራስ ክፍለ ጦር የድሉ ባለቤቶች ናቸው። ከጧቱ 11 ሰዓት የጎንደር ዙሪያ ወረዳ መቀመጫ ማክሰኝት ከተማ የመሸገው የብልጽግና ኃይል ላይ ማጥቃት የከፈተው የጎንደር የበጋሻው ክፍለ ጦር አካል ብርጌድና ሻለቆ ጠባቆች ዞዛምባ ንጉስና የጥቁር አንበሳ ብርጌድ ከጎንደር ባህር ዳር ዋና መንገድ በመቁረጥ ከተማዋን የተቆጣጠረ ሲሆን የአገዛዙን ማጎሪያ እስር ቤት በመስበር እስረኞችን ነጻ አድርገዋል። በተጨማሪ ከሰላሳ በላይ ሙትና ከሃያ በላይ ቁስለኛ ሆኗል። በደቡባዊ የጎንደር ቀጠና ሰፊ ቀጠና የሸፈነ አውደ ውጊያ የተደረገ ሲሆን የሜጀር ጀኔራል ውባንታ ባተ አንደኛ ኮር ኢንጂነር ስመኛው ተወርዋሪ ክፍለ ጦርና መብረቁ ክፍለ ጦር በአንበሳሜ፣ ወረታ፣ ጋሳይ፣ አለምበር፣ ጎላህና አዲስ ዘመን የሰፈረውን የአገዛዙ ሀይል ሙሉ በሙሉና በከፊል ደምስሰዋል። እንዲሁም የወረዳ መቀመጫ የሆነችውን አንበሳሜ ከተማ ሰፍሮ የነበረው ኃይል ሙሉ በሙሉ ተደምስሷል። ከተማዋን በፋኖ ቁጥጥር ስር ገብታለች። በዚህ ግንባር ከ160 በላይ የተደመሰሰ ሲሆን ከ95 በላይ ቁስለኛ ሆነዋል። ከጠላት ከመቶ በላይ የጦር መሳሪያ ተማርኳል። በቀጠናው የአማራ ፋኖ አንድነት በጎንደር ሜጀር ጀኔራል ባንታባተ አንደኛ ኮር አካል ክፍለ ጦሮች ማለትም ጉና ክፍለ ጦር፣ ሜጀር ጀኔራል ባንታባተ ቶርዋሪ ክፍለ ጦር፣ ጣና ገላውዲዮስ ክፍለ ጦር፣ ፋሲል ክፍለ ጦር እና ኢንጂነር ስመኛው ክፍለ ጦሮች የድሉ ባለቤቶች ናቸው። በቋራ ዋና መተማ ግንባር ደግሞ በዘመቻ አንድነት በተሰራ ልዩ ኦፕሬሽን በምዕራብ ጎንደር መተማ ወረዳ ሽንፋ ከተማ ገበያ ማዕከል አካባቢ ስብሰባ ባደረገበት የራሱ ወታደሮች እርስ በርስ ተገዳድለዋል። በዚህም በቦምብ 39 ሲገድሉ 50 አቁስለዋል። በተጨማሪ በቋራ ወረዳ በሙር እርስ በርሳቸው ከፍተኛ አልቂት ላይ ናቸው። ጠቅላላ በጎንደር ግንባር በዘመቻ አንድነት 345 ወታደሮች ሲገደሉ 155 ቆስለዋል። ክላሽ 212፣ ብሬን 6፣ ስናይፐር 1፣ ፈንጂ 81 ተማርከዋል። ዘመቻ አንድነት በአራት ት ወታደራዊ ዘመቻ ብቻ ካገኛቸው ድሎች በተጨማሪ ዋና መንገዶችን ተቆጣጥረዋል። ከባህር ዳር ጎንደር፣ ከወረታ ወልዲያ፣ ከጎንደር ደባርቅ፣ ከጎንደር ሁመራ፣ ከጎንደር ጎርጎራ፣ ከጎንደር መተማ ቋራ፣ ከጎንደር በለሳ ዋና ጥቁር አስፓልት መንገዶችን በተለያዩ የተመረጡ ቦታዎች በፈጣን የውጊያ ግስጋሴ መቆጣጠሩን የአማራ ፋኖ አንድነት በጎንደር ቃል አቀባይ አርበኛ ዮሐንስ ንጉሱ ተናግረዋል። የመንግስትና የግል ሰራተኞች ከደሞዛቸው ለአደጋ ስጋት ክፍያ እንዲፈጽሙ የሚያስገድድ ረቂቅ አዋጅ ቀረበ። የኢትዮጵያ አደጋ ስጋትና ስራ አመራር ኮሚሽን ራሱን የቻለ የፌዴራል መንግስት አስፈጻሚ አካል ሆኖ እንዲቋቋም በቀረበው ረቂቅ አዋጅ የመንግስትና የግል ድርጅት ተቀጣሪ ሰራተኞች ከሚከፈላቸው የተጣራ የወር ደሞዝ ላይ ክፍያ እንዲፈጽሙ የሚያስገድድ ድንጋጌ ተካቷል። የህዝብ ተወካዮች ምክር ቤት ትናንት መጋቢት 9 2017 ዓ ም ባደረገው መደበኛ ስብሰባ የምክር ቤት አባላት በረቂቁ ላይ ለስ ስምንት ደቂቃ ያህል ከተወያዩበት በኋላ ለምክር ቤቱ የውጭ ግንኙነትና ሰላም ጉዳዮች ቆሚ ኮሚቴ ለዝርዝር እይታ ተመርተዋል። ፈንዱ ከሰራተኞች ደሞዝ ላይ ከሚቆረጥለት ገቢ በተጨማሪ ባንኮች፣ አነስተኛና ጥቃቅን የፋይናንስ ድርጅቶች ከሚሰጡት የብድር መጠን ላይ፣ የዲጂታል ባንኪንግ አገልግሎት ተጠቃሚዎች ከሚከፍሉት የአገልግሎት ክፍያ፣ የኢንሹራንስ ኩባንያዎች ለሚሰጡት አገልግሎት ከሚሰበስቡት የፕሪሚየም አረቦን ክፍያ እና ከማንኛውም የአክሲዮን ዲቪደንድ ድርሻ እንደሚሰበሰብ ተመላክተዋል። በተጨማሪ ከበረራ ትኬት ሽያጭ የቴሌ የኮሚኒኬሽን አገልግሎት የሚሰጡ ድርጅቶች ለድምፅና ለዳታ አገልግሎት ከሚያስከፍሉት የአየር ሰዓት ዋጋ፣ ከፓስፖርትና ከቪዛ አገልግሎት ክፍያ፣ የነዳጅ ሽያጭ አቅራቢ ድርጅት ከሚያገኘው ገቢ፣ ማንኛውም የንግድ ፍቃድ በሚወጣበትና በሚታደስበት ጊዜ በቁርጥ የሚታሰብ እንደሆነም በረቂቁ ተካቷል። ይህም በልቶ ማደር የከበደውን ሕዝብ በማያቋርጥ ሰቆቃ ውስጥ የመክተት ሂደት ነው። አገዛዙ በየአቅጣጫው ለሚደረገው ውጊያ ለመሳሪያ ግዢ የህዝብን ገንዘብ በዚህ መልክ እንደሚቀበል ይታወቃል። የሶማሊያው መንግስት አልሸባብ በአገሪቱ ፕሬዚዳንት አጀብ ላይ ጥቃት ማድረሱን አረጋገጠ። ታጣቂ ቡድን በትናንትና ዕለት ከቀትር በፊት ፕሬዚዳንት ሐሰን ሼክ መሐመድ ላይ ያነጣጠረ የቦምብ ጥቃት መፈጸሙን ገልጿል። የሶማሊያ መንግስት ጥቃቱን አስመልክቶ ባወጣው መግለጫ ፕሬዚዳንት ሐሰን ከሞቃዲሾ ተነስተው የሀገሪቱ ወታደሮች ወደተሰማሩበት ሺርሻባሌ ግንባር አካባቢዎች ታጅበው ሲጓዙ የቦምብ ፍንዳታው መከሰቱን አስታውቀዋል። ጥቃቱ መክሸፉን ያመለከተው የሶማሊያ መንግስት መግለጫ አክሎም ፕሬዚዳንቱ ከጉዳት ተርፈው ካሰቡበት መድረሳቸውን ገልጿል። ቃቱን የተመለከቱ ወታደሮችና የአካባቢው ነዋሪዎች የፕሬዝዳንቱ አጀብ መመታቱን የገለጹ ሲሆን ከፕሬዝዳንቱ መኖሪያ አቅራቢያ የአራት ሰዎች አስክሬን መመልከታቸውንም ተናግረዋል። አልሸባብ በተደጋጋሚ ሶማሊያ ውስጥ ጥቃት ሲያደርግ የቆየ ታጣቂ ቡድን ቢሆንም ከጎርጎሪያ 2014 ዓ ም ወዲህ በመሐሙድ ላይ ያነጣጠረ ጥቃት ሲፈጸም የትናንቱ የመጀመሪያው መሆኑን የተገለጸው በተጠቀሱ አመት ሐሰን ሼክ መሐመድ በአንድ ሆቴል ውስጥ ንግግር እያደረጉ ሳለ አልሸባብ ስፍራውን በቦምብ ማጋይቱ ተነግረዋል። ህወት ከሻቢያ ጋር እየሰራ ነው የሚለው ክስ ማስረጃ የማይቀርብበትና ሆን ተብሎ የቀረበ ነው ሲል ህወሀት ገለጸ። በዛሬ ዕለት ረፋዱን ከአሻም ዜና ወቅታዊ ጉዳዩ ዝግጅት ክፍል ጋር በደብረ ጽዮን ገብረ ሚካኤል የሚመራው የህዝባዊ ወያነ ሀርነት ትግራይ ምክትል ሊቀመንበርና ቃል አቀባይ አማኑኤል አሰፋ ቃለ ምልልስ አድርገዋል። ቃል አቀባዩ ከአሻም በኩል ከተነሱላቸው ሰባት ጥያቄዎች መካከል ጊዜያዊ አስተዳደሩ ከሻቢያ ጋር እውን እየሰራችሁ ነው የሚለው ይገኝበታል። ለዚህ ጥያቄ ምላሽ የሰጡት አማኑኤል ከሻቢያ ጋር ለመስራት ምንም አይነት ፍላጎትም ሆነ በዚሁ መንገድ ሄዶ ጥቅሞቻችንን ለማስጠበቅ የሚያስችል ማዕቀፍ የለንም፣ ይህ ከንቱ ፍረጃ ነው ሲሉ ክሱን ውድቅ አድርገዋል። ከዚህ ይልቅ የፕሪቶሪያ ስምምነት አካል ከሆነው የኢትዮጵያ መንግስት ጋር ስምምነቱ ተፈጻሚ እንዲሆንና የትግራይ ህዝብ ተጠቃሚ የሚሆንበትን ሰላማዊ ባሉት መንገድ ከፌዴራሉ መንግስት ጋር እየሰሩ መሆኑን አማኑኤል ተናግረዋል። አማኑኤል አስከትለውም ህወሃት ከሻቢያ ጋር እየሰራ ነው የሚለው ክስ ሆነ ተብሎ የቀረበ ነው፣ ከዚህ ውጭ ከማንም ጋር ግንኙነት የለንም ብለዋል። ይሁን እንጂ የጊዜያዊ አስተዳደሩ ፕሬዚዳንት ጌታቸው ረዳ ባለፈው መገባደጃ ተቀማጭነታቸውን በአዲስ አበባ ከተማ ላደረጉ መገናኛ ብዙሃን መግለጫ በሰጡበት እኔን እነሱ ጠላት እያሉ ከሚጠሩት ፌዴራል መንግስቱ ጋር እየሰራ ነው ሲሉ ይከሱኛል፣ እነሱ ግን በጀርባ ይኸው ጠላት የሚሉት ፌዴራል መንግስት ስልጣናቸው እንዲመልስላቸው ሲማጸኑት እና ሲለማመጡት ይውላሉ ሲሉ መክሰሳቸው የሚታወስ ነው። ሌላው አሻም በክልሉ መፈንቅለ መንግስት ፈጽማችኋል የሚል በጊዜያዊ አስተዳደሩ ፕሬዝዳንት የቀረበባቸውን ክስ ትቀበላላችሁ ስትል የሰነዘረችላቸው ጥያቄ ነው። ለዚህ ምላሽ የሰጡት አማኔል ባጭሩ ይህ የስማ ማጥፋት ነው በማለት እንደማይቀበሉት አስታውቀዋል። ይህ በእንዲህ እንዳለ የትግራይ ክልል ሰላምና ደህንነት ቢሮ በክልሉ ውስጥ አዲስ የቀበሌ መታወቂያ ማደል መጀመሩን አስታውቀዋል። ቢሮው ዛሬ ባወጣው መግለጫ በሁሉም የትግራይ ክፍሎች ውስጥ የቀበሌ መታወቂያ ህትመት ተጠናቆ ለስርጭት ዝግጁ መሆኑን አስረድቷል። በዚህም መሰረት ከዛሬ አንስቶ በሰሜን ምዕራብ ዞን፣ በማዕከላዊ ዞን፣ በምስራቅና በደቡብ ምስራቅ ዞኖች እንዲሁም በመቀሌ ከተማ ይህንን አዲስ የቀበሌ መታወቂያ መስጠት እንደጀመረ አስታውቀዋል። ቢሮው ጨምሮም ሁሉም የክልሉ ነዋሪዎች ይህንን መታወቂያ እንዲያወጡ ያሳሰበ ሲሆን ከተወሰነ ጊዜ በኋላ በክልል ውስጥ ከቀበሌ መታወቂያ ውጭ ሌላ መታወቂያ ይዞ መንቀሳቀስ እንደማይቻልም አስረድተዋል። በመሆኑም ነዋሪዎች በአካባቢያቸው በሚገኙ ቀበሌዎች በመሄድ አዲሱን መታወቂያ እንዲያወጡ አሳስበዋል። አድማጭ ተመልካቾቻችን፣ የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብና መሰግናለን። ሰላም።